ጌሪ ማኪነን የተባለው ስኮትላንዳዊ ሀከር በ200 ዓመተ ምህረት ነበር በታሪክና በመጽሐፍት አሉ ተብለው ስለሚነገርላቸው ሚስጥራዊ ፍጡራን ወይ ዩፎ ለማወቅ ባለቤትነታቸው የአሜሪካ መንግስት በሆኑት በኃይለኛው ጥበቃ በሚደረግባቸው በናሳና በፔንታገን በፔንታገን ሰርቨር ላይ ጥቃት የሰነዘረው። ጥቃቱ የተሳካ ነበር? የተሳካ ከሆነስ ጌሪ ማኪነን ምን ድብቅ መረጃ አገኘ? ከጥቃቱስ በኋላ ጌሪ ማኪነን ምን ደርሶበት አሁንስ የት ነው ያለው? እስከ ቪዲዮ መጨረሻ የምትመለከቱ ከሆነ የዚህን አስገራሚ ታሪክ ሙሉ ክፍሉን ታገኛላችሁ። እስኮትላንዳዊው ጌሪ ማኪነን በናሳና በፔንታገን ላይ ስለሰነዘረው ጥቃትና ከዓለም ሕዝቦች ተሰውሮ በድብቅ አጀንዳ ስለተያዘው መረጃ ከማንሳታችን በፊት ጌሪ ማኪነን ዋነው በዜግነት እንግሊዛዊ የሆነው ጌሪ ማኪነን እስኮትላንድ ውስጥ ልዩ ቦታው ግላስጎ በተባለች ከተማ ነበር ጃኒስ ሻርፕ ከተባለች እናቱ እና አባቱ ከሆነው ከቻርሊ በፌብራሪ ወር በ1996 ዓ ም የተወለደ ይህ ታሪክ የማይዘነጋው ሰው ከልጅነቱ ጀምሮ ነበር የኮምፒውተር ፍቅር ያደረበት። ስለ ኮምፒውተር ከሚያውቀው በተጨማሪ ስለ ዩፎ እና ልዩ ፍጡራን የማወቅ ጠልቅ ፍላጎትም ነበረው። ስለ ኮምፒውተር ጥቃት ራሱን ብዙ አስተማረ። የዚህን ጊዜ ነበር ራሱንም በትልቁ በታሪክ መዝገብ ላይ ካሳፈረውና ዓለምም እስካሁን የማይዘነጋው የምን ጊዜውም ትልቁ የውትድርና ኮምፒውተር ጥቃት የተባለውን ጥቃት በግዙፎቹ በናሳና በፔንታገን ላይ ሰነዘር። ይህም ጥቃት የተሰነዘረው ለ97 ጊዜ ሲሆን ከፌብሩዋሪ 2001 እስከ ማርች 2002 ለ13 ወራት ያክል ጊዜም ነበር ለንደን ውስጥ ከምትገኘው ከፍቅረኛው አክስት ቤት ሆኖ ያደረሰው። በጥቃቱ ጊዜም ማኪነን ስሙን በመለወጥ ራሱን ሶሎ ብሎ ነበር የሚጠራው። ሶሎ ማለት አንድ ብት። ማኪነን በዚህ ጥቃት ላይ የናሳን ሰርቨር ዘልቆ ሲገባ ያገኘው ነገር አስገራሚና ለብዙዎችም ትንግርት የሆነ ነበር። ሚስጥራዊ የጠፈር መርከቡ የዩፎ ፎቶግራፎች፣ እናም ሶላር ዋርደን የተባለ ፕሮግራም ነበር ያገኘው። ቆይቶም የዩኤስ መንግስት እንዳስታወቀው ከሆነ ማኪነን ወደ ሲሰማቸው ዘልቆ በመግባት የሙሉ የዩኤስን ጦር ሲስተም ለ24 ሰዓታት ከጥቅም ውጭ አደርጎት ማኪነንም የዛኑ ጊዜ ነበር በ2001 ዓ ም ባደረገው የመስከረም 11 ጥቃት በገዛው ዌብሳይታቸው ላይ ማለትም፣ በዩኤስ ሚሊተሪ ዌብሳይት ላይ ዩር ሴኪሪቲዝ ክራፕ ብሎ የለጠ። መች በዚህ ያበቃል? በአትላንቲክ ውቅያኖስ ላይ የሰፈረውን የዩኤስ ባህር ኃይልም ላይ ያደረሰው ጉዳት ቀላል የሚባላል። ማኪነን ከዚህም በተጨማሪ ድብቅ የተባሉ መረጃዎችንና የይለፍ ቃላቶችን ወደ ራሱ ኮምፒውተር በመገልበት ለአገሪቱ መንግሥት ራስ ምታት ሆኖ ቆይቷል። የዩኤስ መንግሥት እንዳስታወቀው ከሆነ ራሱን ሶሎ ብሎ በሚጠራው በኮምፒውተር ሃከር በጌሪ ማኪነን የደረሰበትን እያንዳንዷን ጉዳት ለማስተካከል በጊዜው ከዶላር በላይ ወጪ አውጥቶበታል። ማኪነን በዛው በመስከረም ወር ጥቃቱ ላይ ለዩኤስ መንግሥት እንዲህ የሚል መልእክቱ አስተላልፎነም እኔ የሶሎ ነኝ በከፍተኛ ደረጃ ማናዳቴን ዳቴን እቀጥላለሁ ይል ነበር። የማኪነን መን የዩኤስ መንግስት ባለስልጣናት እንዳስታወቀት ከሆነ ጌሪ ማኪን ራሱ የሚሰነዝረውን ጥቃት አቅንለን እንድንመለከተው በተደጋጋሚ ይሞክር ነው። በፔንታገን የሚገኝ አንድ ከፍተኛ የጦር መኮንን በሰንዴይ ቴሌግራፍ ላይ እንዲህ ብሎ የዩናይትድ ስቴትስ መንግስት እነዚህን ጥቃቶች በተቻለ መጠን እየተዋጋል አቶ ማኪነን በወሰዱት እርምጃ ምክንያት ከባድ ጉዳት ደርሶብን፣ ይህ ምንም ጉዳት የሌለው ክስተት አልነበ በወታደራዊና በናሳ ኮምፒውተሮች ላይ ከባድና ሆን ተብሎ ከፍተኛ ጉዳት የደረሰ ሲሆን የሞኞችና የጸረ አሜሪካ መልእክቶችንም ንቋል። ማስረጃዎቹ በሙሉ አንድ ሰው በዩናይትድ ስቴትስ ኮምፒውተሮች ላይ ከባድ ጥቃት እየሰነዘረ መሆኑን ማኪነን ለመጀመሪያ ጊዜ መጋቢት 9 ቀን 2002 ዓ.ም በአሜሪካ ፖሊስ ቃለመጠይቅ ተደርጎለት የነበረ ሲሆን ከዚህ ቃለመጠይቅ በኋላ የማኪነን ኮምፒውተር በባለስልጣናቱ እጅ ገቡ በድጋሚ ነሐሴ 8 ቀን 202 ዓ ም ቃለመጠይቅ የተደረገለት ሲሆን በዚህን ጊዜ ግን የዩናይትድ ኪንግደም መንግሥት ፖሊስ ነበር ለጥያቄ ያቀረበው ታዲያ የዚህ አስገራሚ ሰው መጨረሻ ምን ይሆን እስር ቤት ሞት ምን ይሆን በዜግነት እንግሊዛዊ የሆነው ጌሪ ማኪነን የዩኤስ መንግስት በግዳጅ ሊወስደው የነበረ ቢሆንም ሀገሩ እንግሊዝ ግን ይህን ዜጋዋን ለአሜሪካ መንግስት አሳልፋ ለመስጠት ፈቃደኛ አልሆነችን ነው። ስለዚህ ጌሪ ማኪነን የአእምሮ መታወክ ስላለበት ወደ እስር ቤትም ሆነ ወደ አሜሪካ ሀገር ቢሄድ ለጤናውም ስለሚያሰጋ ምናልባት ለሞትም እንደሚዳረገው በማስረዳት ቴሬሳ መይ በተባለው የእንግሊዝ ሴክሬተሪ በሆነው ፖለቲከኛ ምክንያት ጌሪ ማኪነን ከአንበሳ መንጋጋ በመትረፍ በሀገሩ በእንግሊዝ በሰላም ኖሮ መስከረም 9 2013 ዓ.ም ጌሪ በ83 ዓመት ልደት በዓሉ ላይ በሰላም አረፈ። ውድ ተመልካቾቻችን እስከ ቪዲዮው መጨረሻ ስለ ተመለከታችሁ እያመሰገንን በቀጣይም እንዲህና መሰል ቪዲዮዎች ሊደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን እንድትጫኗት ቻናሉን በአክብሮት